ሰዎች ወይም ደግሞ አእምሯችን ሀሳባችን የአካባቢያችን ውጤት ነው፣ ግን እዛ ጋር ብቻ ያቆሙ። ይሄ ሀሳብ ረጅም ጊዜ አእምሯችን ውስጥ እየተብላላ ሲመጣ፣ ይሄ አእምሮ ደግሞ አካባቢያችንን እንዲቀይር የሚያደርግ አንድ ፋክተር ነው። ሀሳብ ምክንያትም ነው ውጤትም ነው የሚል ሀሳብ ያወራል ለምሳሌ የሆነ አዲስ ነገር ጀምሩ ብላችሁ አሁን ስለ ሰልፍ ኮንፊደንስ ነው እያወራለሁ የሆነ አዲስ ነገር እንድንጀምር ወይ እንድትጀምሩ የሆነ ነገር ብነግራችሁ ማታውቁት ቦታ ነው አዲስ ኢንዱስትሪ ወይ አዲስ ስራ ነው ስላላወቃችሁ ትፈራላችሁ ይሄ ጤነኛ ነው እንድትፈሩ ያደረጋችሁ ወይ ደግሞ ያ ኔጌቲቭ የሆነ ሀሳብ እንዲመጣ ያደረገው ውጭ ያለው ኤንቫይሮመንት ነው ይሄ ጤነኛ ነው ማንም ጋር ያለ ያ ሀሳብ ግን እየቆየ ሲመጣ እየተብላላ ሲመጣ ሀሳብ ብቻ አይደለም ሀሳብ ሲደመር ስሜት ሲሆን ሀሳብ ሲደመር ስሜት ሲሆን ደግሞ ተግባር ያመጣል ተግባር ደግሞ ባህሪ ያመጣል ባህሪ ማንነት ያመጣል ያ ነገር እየቆየ ሲመጣ ያታኩት ውጪ ያለውን ኢንቫይሮንመንት በዛ መንገድ እንድትቀርጹት ያረጋጫል። መጀመሪያ ሰሞን ኮንፊደንስ ያጣችሁት በራስ መተማመን ያጣችሁት ስለማታኩት ነው። አሁንስ እያወቃችሁት ለምን ነው ኮንፊደንስ ያጣችሁ? ለብሮ የምትሰሩት ነገር የሚበላሽው ካላችሁ አይምሯችሁ አንድ ይስለ ተቀበለው። ነው አዲስ ቦታ ላይ ልንፈራን እንችላለን፣ ግን አይምሮአችሁ አይን ለዚህ ቦታ በቂ አይደለም ብሎ ማሰብ ሲጀምር ተግባራችሁ ራሱ መቀየር ጀምረ። የህፃን ልጅ ስራ ያላችሁ ሁሉንም ነገር ከራሱ አንፃር ሲታርጉም ታውታላችሁ። ሰው ሲስቅበት ምን ልብሴ ነው ሲልታ ያላችሁ፣ አነጋገሬ ነው ሲልታ ያላችሁ፣ ምሰራው ነገር ነው ሲልታ ያላችሁ። ለምን ኢንሴኩር ነው ኮንፊደንስ ያጣ ራሱ እንደዚህ ነው። በነገራችን ላይ እንደዚህ አይነት ሰው ስታሞግሱትም እውነት አይመስለውም ይሄ ነገር፣ አይ እየቀለዱብኝ ነው ብሎ ነው የሚያስበው። ሁሉንም ነገር ሰልፍ ሴንተር ይሆናል። ሁሉንም ሰው ሲያይ ከራሱ አንጻር ነው የሚያደርገው። ይሄ ሁሉ የመጣው ከኢንሴኩሪቲ ነው፣ ሰልፍ ኮንፊደንስ ወይንም በራስ መተማመን ከማጣት ነው። ሰላም እንዴት ናችሁ ውዴ፣ ቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ የመጽሐፍ ላይ ሀሳብ ፕሮግራማችን። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በአገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። እንደተለመደው ዛሬም በአዲስ ሀሳብ በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠረጠርም። አብራችን ቆዩ። ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ እርግጠኛ ነኝ ይህ መጽሐፍ በተለያየ አጋጣሚ ሰምታችሁ ታውቃላችሁ ብያስባለሁ። በኖርማን ቪንሰንት የተጻፈውን ደ ፓወር ኦፍ ፖዚቲቭ ቲንኪንግ የሚል መጽሐፍ ነው። እንግዲህ ኖርማን ቪንሰንት እዚህ መጽሐፍ ላይ ራሱ እንትን ይለዋል፣ ደ ፋዘር ኦፍ ፖዚቲቭ ቲንኪንግ በሚባል ስሙ ይታወቃል። ፖዚቲቭ ቲንኪንግ እንደሱ ያስተማረ ሰው እስከሌለ ድረስ በጣም ብዙ መጽሐፎችን ጽፏል። በጣም ብዙ ሴሚናሮች ላይ ተናግሯል። እና እንዴት ነው ፖዚቲቭ ቲንኪንግ የሚለው ሀሳብ አይምሯቸው ላይ በደንብ እንዲገባ አድርጎ የሚያወራ ጸሐፊ ነው። ከዚህ በፊት አንድ እሱን መጽሐፍ ያወራው ይመስለኛልና በጣም ብዙ ሀሳቦችን ያ፣ ፖዚቲቭ ኢማጂኔሽን፣ ከሬጅ አንድ ኮንፊደንስ እንደዚህ አይነት ሀሳቦችን የሚያወራ መጽሐፍ ነው። ይሄ ግን ዋነኛው ነው። ከነዚህ ነው ሌሎች መጽሐፎች የተወለዱት እና ምን ምን ሀሳቦችን ነው የሚያወራው የሚለው ሀሳብ እንግዲህ ወደ መጽሐፉ ስትገቡ፣ እኔ መጽሐፉን ሳየ አይምሮ ላይ የመጣው ነገር መጽሐፉ የሚያወራው በጣም መሰረታዊ የሆነ ነገር ሁላችንም ብንጠየቅ ሁሉም ሰው ሊያወራ የሚችለውን በጣም ሲምፕል ቤዚክ የሆነ ሀሳብ ነው ሲምፕልና ቤዚክ ነው፣ ግን ደግሞ ብዙ ሰው ለመተግበር እንደት ነው የሚሰንፈው አይነት ሐሳቦችን ነው የሚያነሳው። እና አቋል አሁን በጠይቃችሁ ማውራት ሐሳብ በቀላሉ የምታውቁት ነገር አሁን እንዲህ እንዲህ ነው ልትሉኝ የምትችሉ ነገር ነው፣ ግን ተግባር ላይ ብዙዎቻችን የምንደክምባቸውን ሐሳቦች ቀለል ባለ እንግሊዝኛ፣ ቀለል ባለ አረፍተ ነገር የሚገልጽ መጽሐፍ ነው እና ኖርማን ቪንሰንት አንድ ጊዜ እንዲያለ እንደው በህይወቴ ዘመን ያለኝን ዕውቀት እንደው ብጨምቀውና በአንድ ቃል ብገልጸው ይላል ከኖርኩባት ህይወት አንድ የገባኝ ነገር ቢኖር አዎንታዊ አመለካከት ወይም ነው ። አዎንታዊ አስተሳሰብ አዎንታዊ ውጤት ያመጣል። አሉታዊ አስተሳሰብ ወይ አሉታዊ አመለካከት አሉታዊ ውጤት ያመጣል። ፖዚቲቭ ቲንኪንግ ፖዚቲቭ ሪዛልት ያመጣል፣ ፖዚቲቭ ላይፍ ስታይል ያመጣል። ኔጌቲቭ ቲንኪንግ ወይ ደሞ ኔጌቲቭ ቶት ኔጌቲቭ የሆነ ላይፍ ስታይል ያመጣል። በዚህ አረፍተ ነገር ይታወቅ። ግን እስኪ አሁን እያስፋፋሁት ልምጣ። ሰዎች ምንድነው ፖዚቲቭ እንዳናስብ የሚያደርገን? መጽሐፉ ዘ ፓወር ኦፍ ፖዚቲቭ ቲንኪንግ ነው። ፖዚቲቭ ቲንኪንግ ውስጥ ወይም ደግሞ አሉታዊ አውንታዊ የሆነ ነገር ማሰብ ትልቅ ውጤት አለው መልካም ውጤት አለው። ግን ለምንድን ነው ሰው አሉታዊ ነገር የሚያሰው? አስቡት፣ እንዲህ ማድረግ ወይ መርዝ ይገልሃል እየተባለ ሰው ሄዶ መርዝ የሚጠጣ ከሆነ የሆነ ችግር አለ። ኔጌቲቭ ነገር ማሰብ ኔጌቲቭ ውጤት ያመጣል። ስለዚህ ኔጌቲቭ አታስብ ብሎ ማውራት ቀላሉ፣ ግን ለምንድን ነው ሰዎች ኔጌቲቭ የሚያስቡት የሚለውን ሀሳብ ግን መረዳት ለቀጣይ መፍትሄም ለማምጣት መሰረታዊ የሆነ ሀሳብ ነው ብዬ አስባለሁ። የመጀመሪያው ፀሐፊ የሚናገረው ሰዎች ፖዚቲቭ እንዳያስቡ የሚያደርጋቸው ወደ ኔጌቲቭ ሀሳብ እንዲሄዱ የሚያደርጋቸው ነገር ላክ ኦፍ ሰልፍ ኮንፊደንስ የሚለው ሀሳብ ይሄ። መጀመሪያ መጽሐፉ የመጀመሪያው ክፍል የምታገኙት ሀሳብ ላክ ኦፍ ሰልፍ ኮንፊደንስ መጽሐፉን ይላል። ሰዎች ወይም ደግሞ አይምሯችን ሀሳባችን የአካባቢያችን ውጤት ነው። ግን እዛ ጋር ብቻ አይቆምም ይሄ ሀሳብ ረጅም ጊዜ አይምሯችን ውስጥ እየተብላላ ሲመጣ ይሄ አይምሮ ደግሞ አካባቢያችንን እንዲቀይር የሚያደርግ አንድ ፋክተር ነው። ምን ማለት መሰላችሁ አይምሯቸው ሀሳባችን የአካባቢያችን ውጤት ነው ግን ደግሞ አካባቢያችን አሁን ያለውን ሁኔታ እንዲመስል የሚያደርግ ምክንያት ነው። ሀሳብ ምክንያትም ነው ውጤትም ነው የሚል ሀሳብ ያወራል። ለምሳሌ የሆነ አዲስ ነገር ጀምሩ ብላችሁ አሁን ስለ ሰልፍ ኮንፊደንስ ነው እያወራሁ ያሉት የሆነ አዲስ ነገር እንድንጀምር ወይ እንድትጀምሩ የሆነ ነገር ብነግራችሁ ማታውቁት ቦታ ነው አዲስ ኢንዱስትሪ ወይ አዲስ ስራ ነው ስላላወቃችሁ ትፈራላችሁ። ይሄ ጤነኛ ነው። እንድትፈሩ ያደረጋችሁ ወይ ደግሞ ያ ኔጌቲቭ የሆነ አሳሰብ እንዲመጣ ያደረገው ውጭ ያለው ኤንቫይሮመንት ነው። ይሄ ጤነኛ ነው። ማንም ጋር ያለ ያ ሐሳብ ግን እየቆየ ሲመጣ እየተብላላ ሲመጣ ሐሳብ ብቻ አይደለም፣ ሐሳብ ሲደመር ስሜት ሲሆን ሐሳብ ሲደመር ስሜት ሲሆን ደግሞ ተግባር ያመጣል። ተግባር ደግሞ ባህሪ ያመጣል። ባህሪ ማንነት ያመጣል። ያ ነገር እየቆየ ሲመጣ ሳታውቁት ውጪ ያለውን ኢንቫይሮመንት በዛ መንገድ እንድትቀርጹት ያደርጋቸዋል የሚል ሐሳብ ያወራ። መጀመሪያ ሰሞን ኮንፊደንስ ያጣችሁት በራስ መተማመን ያጣችሁት ስለማታውቁት ነው። አሁንስ እያወቃችሁት ለምንድን ነው ኮንፊደንስ ያጣችሁ? ለብሮ የምትሰሩት ነገር የሚበላሽ ነው ካላችሁ፣ አይምሯችሁ አንዴ ስለተቀበለው ብዙ ጊዜ አይታችሁ ከሆነ እውነት ነው። አዲስ ቦታ ላይ ልንፈራ እንችላለን፣ ግን አይምሯችሁ እኔ ለዚህ ቦታ በቂ አይደለሁም ብሎ ማሰብ ሲጀምር እዛ ቦታ ላይ ማ አልችልም ብላችሁ ማሰብ ሲጀምሩ ተግባራችሁ ራሱ መካሄድ ይጀምራል። የህፃን ሊስራ ትሰሩት አያላችሁ እየቻላችሁ፣ ስኪሉ እያላችሁ፣ ክህሎቱ እያላችሁ፣ ግን የምትሰሩት ነገር ድንገት ብልሽት ሲል ታያላችሁ። ለምንድን ነው ይሄ ነገር የሆነው ካላችሁ፣ አካባቢያችሁ የሆነ ሀሳብ ሰጣችሁ፣ ያንን ሀሳብ አብላላችሁት፣ ከስሜት ጋር ደመራችሁት፣ ከተግባር ጋር አመጣችሁት፣ ማንነታችሁ ሆነ፣ ባህሪያችሁ ሆነ ኮንፊደንስ ማጣት የእናንተ ማንነት ይሆናል። ኮንፊደንስ ያጣ ሰው ደግሞ ኮንፊደንስ የሌለው ሰው የሚሰራውን ነገር ሄዳችሁ ልታዩት ትችላላችሁ። የሚሰራው ነገር ሁሉ ይበላሻል። ፈልጎ አይደለም፣ ተግባሩ ግን በዛ መንገድ ማኔ ሲሆን ታያላችሁ። ሰው ለምንድን ነው ኔጌቲቭ ወደሆነ ሀሳብ የሚሳበው ካላችሁ፣ የመጀመሪያ ነው ላክ ኦፍ ሰልፍ ኮንፊደንስ። ሰው በራስ መተማመን ከሌለው አሁን ታው ነገር ማሰብ ከባድ፣ ሁሉንም ነገር ከራሱ አንፃር ሲተረጉም ታዩታላችሁ። ሰው ሲስቅበት ልብሴ ነው ሲልታላችሁ፣ አነጋገሬ ነው ሲልታላችሁ የምሰራው ነገር ነው ሲል ታያችሁ። ለምን ኢንሴኩር ነው? ኮንፊደንስ ያጣ ሰው እንደዚህ ነው። በነገራችን ላይ እንደዚህ አይነት ሰው ስታሞግሱትም እውነት አይመስለውም። ይሄ ነገር አይ እየቀለዱብኝ ነው ብሎ ነው የሚያስበው። ሁሉንም ነገር ሰልፍ ሴንተር ይሆናል። ሁሉንም ሰው ሲያይ ከራሱ አንፃር ነው የሚተረጉመው። ይሄ ሁሉ የመጣው ከኢንሴኩሪቲ ነው፣ ሰልፍ ኮንፊደንስ ወይም በራስ መተማመን ከማጣት ነው። ሁለተኛው ምክንያት ለምንድነው አብዛኛው ሰው ኔጌቲቭ በሆነ ሀሳብ ወይም አሉታዊ በሆነ ሀሳብ የሚያዘው ካላችሁ ወሪ ወይም ደግሞ ስጋት የሚለው ሀሳብ ነው። ስጋት እኔ ስጋት የሚለውን ሀሳብ ተስፋ ከሚለው ሀሳብ ጋር እንደው አንድ ላይ አያይዤ ላምጣላችሁ። አንድ ጊዜ ምን የሚል አባባል ሰማው ሰው ያለ ምግብ እስከ 30 ቀን ሊቆይ ይችላል፣ ያለ ውሃ እስከ 3 ቀን ሊቆይ ይችላል፣ ያለ አየር ምናልባት እስከ 3 ደቂቃ ሊቆይ ይችላል፣ ያለ ተስፋ ግን 3 ሰከንድ የማይቆይም የሚል አይነት ሀሳብ፣ ከዚህ በፊት የት እንዳየሁት አላውቅም፣ ሰምቼያለሁ። በጣም የሚገርማችሁ ነገር ተስፋ ሰው በህይወት እንዲቀጥል የሚያደርግ ነው። ግን ተስፋና ስጋት የሚባለው ነገር አንድ መስመር ሊይዛችሁ ልትሄዱ የምትችሉ ነገር። ለምንድን ነው እንዲያልኩት? ተስፋ ማታዩትን አይደል ነገ ምን ሊሆን ይችላል ተስፋ ኢስ ፖዚቲቭ ነገ የሆነ ነገር ሊመጣ ይችላል ብላችሁ ተስፋ እያደረጋችሁ ወይ ደግሞ ጥሩ ነገር ይመጣል ብላችሁ እያሰባችሁ እንድትቀጥሉ የሚያረጋችሁ ነገር ስጋትስ እሱም ያላያችሁትን ነገን በጥሩ መንገድ አይደል በመጥፎ መንገድ ይዛችሁ እንድትሄዱ የሚያረጋችሁ ተስፋ ማጣት ይገላል አዎ ስጋት ግን በቆ ነው የሚገላችሁ ሰው ተስፋ ሲያጣ እንግዲህ ለነገ የሚሆን ምንም ነገር ካላያችሁ አብዛኛው ሰው ተስፋ ሲያጣ ነው እራሱ የሚያጠፋው ስጋት ምንድን ነው ክፋቱ ካላችሁ፣ አዎ ያ በጣም መጥፎ ነገር ነው። ግን ስጋት ምንድን ነው እንደዛ መጥፎ የሚያደርገው ካላችሁ፣ በህይወት እያላችሁ እየተንቀሳቀሳችሁ፣ ግን ሰውነታችሁን አይምሯችሁን እየበላችሁ ነው። ይሄ ኑሮ ነው እንደሚል ሰው ሰምታችሁ ታውቃላችሁ። በስጋት የሚኖር ሰው ነው ብዙ ጊዜ እንደዛ የሚሆን ስጋት። ብዙ ጊዜ ሰዎች አይምሯቸው ላይ ስጋት ምንድን ነው የሚያመጣው ካላችሁ፣ አዎ ከኢንሴኩሪቲ ይመጣል፣ ግን ደግሞ የማይቆጣጠሯቸውን ነገሮች ከማሰብ እንደሚመጣ ታያላችሁ። ከዚህ በፊት እንግዲህ አንድ መጽሐፍ ዳስ አድርጌያለሁ፣ ዘ ሰቨን ሀቢት ኦፍ ሃይሊ ኢፌክቲቭ ፒፕል የሚል መጽሐፍ። እዚያ መጽሐፍ ላይ ብዙ ጊዜ የሚሰጉ ሰዎች ምን አይነት ሰዎች ናቸው ካላችሁ መቀየር የማይችሏቸውን ነገሮች በማሰብ በማሰላሰል ጊዜያቸውን የሚያጠፉ ሰዎች ናቸው። እንደዚህ አይነት ሰዎች ከሆናችሁ መቀየር በማትችሉት ነገር የምትሰጉ ከሆናችሁ አሁን አይምሯችሁ እንዲህ ቢሆንስ ብላችሁ ነው እየሰጋችሁ ያላችሁ። በጣም ብዙ ሺህ ምክንያቶች አሉ ለመስጋት፣ በጣም ብዙ ሺህ ምክንያቶች አሉ። አሁን አይምሯችሁን ሽባ ያደረጋችሁበት አይምሯችሁን የያዛችሁበት ምክንያት እንዴት ነው ጨምሮ ጨምሮ ጨምሮ እንዲመጣ የሚያደርጉ ይበልጥ የሚያሰጋቹ ብዙ ሀሳቦች አሉ እና ስጋት ሰዎች ሳይፈልጉ ኔጌቲቭ ወደሆነ ሆነ ሀሳብ እንዲሄዱ የሚያደርግ ነው። ስለ ምክንያት ነው እያወራ ይሄ። በነገራችን ላይ አይምሮ ላይ ብቻ አይደለም የሚቀረው። አንደኛ የጤና ችግር ያመጣል። ከመጽሐፉ ምታገኙት ሀሳብ ነው። ሁለተኛ አይምሮ የማገናዘብን አቅም ይወስዳል። ሀሳብ አርቲኩሌት ማድረግ የሚሰጋ አይምሮ ወይ ደግሞ በጭንቀት የተያዘ አይምሮ ሀሳብ አርቲኩሌት ማድረግ እንደማይችል ታያላችሁ። ሶስተኛው ሰዎች ፖዚቲቭ የሆን ነገር እንዳያስቡ የሚያደርጋቸው ነገር ዝ ላክ ኦፍ ፒስ ኦፍ ማይንድ የሚል ሀሳብ ያወራል። ወይም ደግሞ የተረጋጋ አይምሮ ማጣት የተረጋጋ አይምሮ ማጣት። አይምሮ አልረጋጋ ሲል ብዙ ጊዜ ኖቲስ አናደርገው በነገራችን አይምሮአችን ሁልጊዜ ጊዜ ህስል ያደርጋል። አይምሮ አልረጋጋ ሲል ብዙ ጊዜ ምን ይመስላል፣ አርቲኩሌት የማታደርጓቸው ሐሳቦች ይጠራቀሙና አት ሰም ፖይንት ድንገት ኦቨር ወልም ያደርጋቸዋል። ብዙ ጊዜ ታች ሆነ ልተኙ ስትሉ ያላለቀ ሐሳብ ይመጣ ይመጣና የሆነ ሰዓት ላይ ይወጣል። ሶልቭ ያላደርጋችሁት ነገር ይከማች ይከማችና ከእንደገና ወደፊት ይመጣል። የሆነ ጊዜ ያጠፋችሁት ጥፋት ይመጣ ይመጣና ከእንደገና ወደፊት ይመጣል። ይሄ ነገር ሳታሰቡት ኮንፊደንስ ያሳጣችሁ ጭንቀት ይመጣል። እና ጻፊው የሚናገሩ ሐሳብ ይሄ ነው። ብዙ ጊዜ ሰዎች ኔጌቲቭ ወደ ሆነ ሐሳብ የሚሄዱት በእነዚህ ምክንያት ምንድን ነው ለእነዚህስ መፍትሄ ጸሐፊው እንደ መፍትሄ የሚያወራቸው ብዙ ሀሳቦች አሉ ጠቅለል አድርጌ ልንገራቸው የመጀመሪያው ደስ የምትል ሀሳብ ናት ቴክ ኮንትሮል ኦፍ ዩር ት የሚል ሀሳብ ያወራል ቴክ ኮንትሮል ኦፍ ዩር ት የኔጌቲቭ ሦቶች ችግራቸውን መሰላችሁ ወይ ደግሞ ያሉት ሀሳሰብ ችግራቸውን መሰላችሁ ሀሳብ ትንሽ በሆነች ሀሳብ ይጀምርና እየተብላላ እየተብላላ እየተብላላ እየተብላላ እየተሳታቁት የሆን አለም ውስጥ ትገባላችሁ ድንገት ስለ ራሳችሁ መጥፎ ነገር ማሰብ ሲጀምሩ እየተብላላ እየተብላላ ከዚህ በፊት ያጠፋችሁ ጥፋት ይመጣል። ከዚህ በፊት የሆነ ሰው የተናገራችሁ ነገር እየተብላላ ሳታውቁት ጭንቅላታችሁን ኮንትሮል ማድረግ ይከብዳችሁ። ከዚህ ለማምለጥ ወይ ሶሻል ሚዲያ ትሄዳላችሁ ወይ ራሳችሁን ቢዚ ለማድረግ የሆነ ነገር ታደረጋላችሁ እና መፍትሄው ቴክ ኮንትሮል ኦፍ ዩር ቶት። ይሄን አይምሮ የእናንተ ነው፣ የያዙት ነው። በምን መንገድ መግለጽ ይቻላል? መስላል አስቡት። አንድ ሹፌር መሪ ይዟል፣ እግሩ ነዳጅ አለ፣ ፍሬን አለ። እንግዲህ እየመራ ነው ያለው። አውት ኦፍ ኖዌር መኪናው እየፈጠነ ሲሄድበት ነገሮች አውት ኦፍ ኮንትሮል ሲሄዱ ወይኔ ብሎ እጁን ለመልቀቅ ማለት ነው፣ የሆነ መፍትሄ ከሰማይ እንዲወርድለት መጠበቅ ማለት ነው። መሪው እናንተ ላይ ነው። ቴክ ኮንትሮል ኦፍ ዩር ቶት የሚል ሀሳብ ያወራል። እንዴት ነው ይህንን ኮንትሮል ማድረግ የምንችለው? የመጀመሪያው እዚህ ሀሳብ ስል ሁለት ነገር ለማድረግ የመጀመሪያ ሰልፍ አዌሩ ምንድን ነው፣ እያሰባችሁ ያለውን ተረጋግታችሁ ሀሳቡን ስሙት። ፈረንጆች ምን ይላል መሰላችሁ፣ ዋት ዩ ሬዚስ ፐርሲስት የሚል ሀሳብ ያወራል። የምትገፉት የምትጠሉትን ነገር ይበልጥ ራሳችሁ ላይ እያነገሳችሁ። ለምሳሌ ከዚህ በፊት ነግራችሁ ከሆነ አላውቅም፣ እስኪ ለአንድ ደቂቃ ጥቁር አህያ አታስቡ ብላችሁ የመጀመሪያ አይምሯችሁ ላይ የሚመጣው ነገር አታስቡ ያልኳችሁ ነገር ምትገፉትን ነገር ራሳችሁ ላይ ታነግሳላችሁ። እና ረጋ ብላችሁ አስቡ፣ ምንድን ነው አይምሯችሁ ላይ ያለው ነገር? ቁጭ ብላችሁ አስቡ። አትችልም ነው እንዲያታረግም እንዲያታረግም የሚል ሰውት ከሆነ ረጋ ብላችሁ ትንሽ ደቂቃ ምንድን ነው የሚመጣው አስተናግዱት። ሰልፍ አዌር መሆን ስትጀምሩ አይምሯችሁ ምን እያሰበ እንደሆነ ታውቃላችሁ? ከዛ በኋላ ሪፕሌስ አድርጉ። ፖዚቲቭ በሆኑ ሃሳቦች አይምሯችሁ ውስጥ ያሉትን ሃሳቦች ሪፕሌስ አርጉ። አይምሯችሁ ያካላችሁ ምንድን ነው። ከዚህ በፊት አንድ መጽሐፍ ላይ አውርቼአለሁ፣ ስኖቦል ኢፌክት። ምን መጽሐፍ እንደሆነ ትዝ ይለኝ። ስኖቦል ኢፌክት ማለት አይምሯችሁ ላይ አንድ ተራ ሃሳብ ስትመጣ፣ እየተብላለች እየተብላለች ትሄዳለች። ኔጌቲቭ ቶት ቅድም እንዳልኳችሁ አንድ ትንሽ ተራ ነገር እየተብላላ እየተብላላ ማየውን ነገሮች ከከተታችሁ፣ በጣም ትንሽ የሆነች አዎንታዊ የሆነች ሃሳብ፣ ፖዚቲቭ የሆነች ሃሳብ እሷም እየተብላላች እየተብላላች ሌላ ስሜት ውስጥ ሌላ ሌላ ሌላ አስተሳሰብ ውስጥ እንደሚከታችሁ ይናገራል። መጀመሪያ ሰልፍ አዌር ሁኑ፣ ከዛ አይምሯችሁን በምትፈልጉት መንገድ ዳይሬክት አድርጉት። መሪው እናንተ እጅ ላይ ነው። የመጀመሪያው መጽሐፉ የሚናገረው ሀሳብ ነው። ሁለተኛ ዴይሊ አፈርሜሽን እና ቪዥዋላይዜሽን ተጠቀሙት የሚል አሳብ ነው። ዴይሊ አፈርሜሽን ቪዥዋላይዜሽን በጣም የሚገርማችሁ ነገር አንዳንድ ጊዜ ስለራሳችሁ ምንም ያህል ጥሩ ነገር ልታስቡ ትችላላችሁ። አይ እኔ እንዲህ እኔ አቅም አለ የሆነ ነገር መስራት ይችላል ብላችሁ ልታስቡ ትችላላችሁ። አይምሯችሁ ስታስቡትና እሱን አፋውታችሁ ስትናገሩ ቶታል የተለያየ ስሜት። በጣም የሚገርማችሁ ነገር አይምሯችሁ ስታስቡት ብቻ አይም ደጋ አይምሯችሁ ስታስቡት ነገር ጮክ ብላችሁ ስታውሩ አይምሯችሁ መልሶ ራሱን የማመን አቅሙ ከፍተኛ። ዴይሊ አፍርሜሽኖችን እንድትጠቀሙ መጽሐፉ ይናገራል። ዴይሊ አፍርሜሽን ምንድን ነው ኮንፊደንስ? ሉዝ የምታደርጉ ከሆነ ረጋ በሉ። ኮንፊደንስ ሉዝ እንድታረጋችሁ የሚያደርጉትን ነገር ፌስ አድርጉ። አለመቻል ከሆነ ቻሉ፣ አለማወቅ ከሆነ እወቁ። ራሳችሁን ፕሪፔር አድርጉ። ከዛ በኋላ ግን አፈር ማርጉ። እንዴት ነው? አም ኮንፊደንት እያላችሁ ለራሳችሁ ንገሩት። እንደማለት ለራሳችሁ ስትነግሩት አይምሯችሁ ሞር እየተቀበለ ይመጣል። ግን ይሄን ለመርዳት ደግሞ አንድ ነገር ጨምሩ፣ ዊች ኢዝ ቪዡዋላይዜሽን። ሰው ፊት ቆሞ ማውራት የምትፈሩ ከሆነ፣ ትልቅ ስቴጅ የምትፈሩ ከሆነ መጀመሪያ ተዘጋጁ። ሳትዘጋጁ በምንም ታምር ኮንፊደንስ ልትገነባቸው መዘጋጀት ያለባችሁ ነገር ተዘጋጁና አፈርም አድርጉ። አፈርም ስታደረጉ እንዴት ነው ቪዥዋላይዝ አድርጉ። ሰው ፊት ቆማችሁ እያወራችሁ ኮንፊደንት ሆናችሁ ስታወሩ ጥሩ ሪስፖንስ ስታገኙ፣ ከሰው መልካም የሆነ ምላሽ ስታገኙ፣ እናንተም ሌላ ነገር ለማውረት ሞራል ስታገኙ እመኑና በጣም አሪፍ ጊዜ ይኖረኛል ጥሩ ነገር እናገራለሁ ብላችሁ ለራሳችሁ አፈርም አድርጉ። ስትናገሩ አይምሯችሁ ራሱ እየተቀበለ ይመጣል። የምታስቡትን ነገር ለራሳችሁ አፈርም አድርጉ፣ ኮንፈርም አድርጉ። ሌላኛው መጽሐፉ፣ የሚናገረው ሀሳብ ፎርጊቭ ዩርሰልፍ ኤንድ ፎርጊቭ አርስ የሚል ሀሳብ ያወራል። ብዙ ጊዜ ሰዎች በኔጌቲቭ ሀሳብ እንዲያዙ የሚያደርጋቸው ነገር ቂም፣ ጥላቻ፣ በቀል የሚሉት ሀሳቦች ናቸው። እና መጽሐፉ ምን ይላል? አንደኛ ከራሳችሁ ጀምረ ራሳችሁን ፎርጊቭ አድርጉ። ከዚህ በፊት ያጠፋቸዋቸው ነገሮች ካሉ እንዲኮ ባላደረግ ብላችሁ የምትጸጸቱበት ነገር ካለ በቃ አለፈ፣ ተምረንበትም ይሆን አልፏል፣ በተለያየ መንገድ በቃ አለፈ። ዛሬ አዲስ ቀን ነው፣ ለራሳችሁ መጀመሪ ይቅር በሉ። ወደኋላ ሲሄዳችሁ የምትጸጸቱበት ነገር ካለ ይህን ስራ ባልጀምር፣ ይህን ትምህርት ባልማር፣ እንዲኮ ባላደርግ እንዲኮ ተውት ኦሬዲ ሀፕን አድርጓል ራሳችሁን ይቅርበሉ ሌሎችንም ሰዎች ይቅርበሏቸው ቂም ብዙ ጊዜ ይይዛቸዋል እንዴት ነው እንዳትሄዱ አድርጎ አንድ እርምጃ ወደፊት ሄዳችሁ ባይዚ ሁለት እርምጃ ወደኋላ የሚመልሳችሁ ነገር ቢኖር ቂም ነው ጥላቻ ነው ሰዎችንም ቢሆን ይቅርበሉ ልባችሁ ማንም ላይ የሚጠነክር ልብ እንዳይኖር የሚጠነክር ሀሳብ አይኖር የመጨረሻ ዝ እንግዲህ ኖርማልን ታውቁታላችሁ በተለያየ መንገድ የምታውቁት ሰዎች ካላችሁ የሰውየ ፀሐፊ ብቻ ሳይሆን አስተማሪ ነው በተለይ የሃይማኖት አስተማሪ ነው ምን ይላል ፖዚቲቭ የሆነ አትቲዩድ መገንባት ከፈለጋችሁ ፕሬይ የሚል ሀሳብ ያወራል። ወይ ደግሞ ጸልዩ። ምን ያልመስላችሁ፣ የሰው ልጅ አይምሮ መቼ መረጋጋት ይችላል? በተለይ ኢንተርናል ፒስ፣ ቅድም ያልኳችሁ ላክ ኦፍ ኢንተርናል ፒስ የሚል ሀሳብ አውርቼ ነበር። የሰው ልጅ አይምሮ መቼ መረጋጋት ይችላል ካላችሁ፣ በመጽሐፉ መሰረት ከፈጣሪው ጋር ወይ ደግሞ ከሰሪው ጋር ሲገናኝ እንደሆነ ይናገር። አንዳንድ ጊዜ ረጋ ብላችሁ ከእናንተ በላይ የሆነ ኃይል እንዳለ ስታውቁ ስጋት የሚባል ነገር እየቀለለ ይመጣል። ከእናንተ በላይ የሆነ ትልቅ እናንተን የሚቆጣ እዚህ እናንተን ወደዚህ ዓለም ያመጣችሁ የሆነ ኃይል ተራ አድርጎ እንደማያሳልፋችሁ ከመናችሁ አይምራችሁ መረጋጋት ይጀምራል። እና ጸልዩ። የጸሎት ኮንተንት እንደውም አንድ ሁለት ሀሳብ የሚያወራው ነገር አለ። የመጀመሪያ ግራቲቲዩድ ይላል። መጀመሪያ አመስግኑ፣ በህይወት ስላላችሁ አመስግኑ። የሆነ ፎር ግራንት እስክታጡ አትጠብቁት ለማመስገን። ጤነኛ ስለሆናችሁ አመስግኑ፣ ቤተሰቦቻችሁ በህይወት ስላሉ አመስግኑ። በየትኛው ምክንያት ፈልጋችሁ አመስግኑ። ከእናንተ በላይ የሆነ ኃይል አለ። ሁለተኛ እምነትን አሳድጉ፣ የሚል ሀሳብ ያውራል። እንደውም ፊልጵስዩስ ምራፍ አራት ላይ ያለ ጥቅስ ይጠቅሳል። ምን ይላል? ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። አይ ቲንክ ጳውሎስ ይመስለኛል ይሄን የተናገረው። ከእናንተ በላይ የሆነ ኃይል አለ። የሚከብዳችሁ ነገር ለሱ ስጡት። በሱ ኃይል ማሸነፍ እንደምትችሉ በሱ ኃይል የሆነ ነገር ማድረግ እንደምትችሉ እመኑ። ከዛስ ሌላው ነገር ቀስ እያለ ቴኬር ማድረግ ይጀምራል የሚል ሀሳብ ያውራል። መጀመሪያ ያልኩትን አንድ ነገር ልበልና ልጨርስ። ኖርማን በዚህ አባባሉ ይታወቃል። በህይወቴ ዘመን አንድ ትልቅ የገባኝ ነገር ቢኖር ይላል አዎንታዊ አሳሰብ አውንታዊ ውጤት ያመጣል። አሉታዊ አስተሳሰብ አሉታዊ ውጤት ያመጣል። ፖዚቲቭ ቲንኪንግ ፖዚቲቭ ሪዛልት ያመጣል፣ ፖዚቲቭ ላይፍ ስታይል ያመጣል። ኔጌቲቭ ቲንኪንግ ኔጌቲቭ ላይፍ ስታይል ያመጣል። ብዙዎቻችን የምናውቀው ግን ተግባር ላይ ብዙ ጊዜ የምንቸገርበት ሐሳብ ዘ ፓወር ኦፍ ፖዚቲቭ ቲንኪንግ እንግዲህ በኖርማን ቪንሰን በኖርማን ቪንሰንት የተጻፈውን ሐሳብ መጽሐፍ እኔ እንዲያቸዋለሁ። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ አስተያየት ስጡኝ እንደተለመደው ቀጣይ ሳምንት በሌላ ሐሳብ በአዲስ መጽሐፍ እንገናኛለን። በዚህ ሳምንት ግን እዚህ ጋር እንጨርሳለን። አብራችሁኝ ስለነበራችሁ በድጋሚ በጣም አድርጌ አመሰግናለሁ። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ